እንዲሁም በሌሎች ሀገራት የሚገኙ ወህኒ ቤቶችን ሁሉ እዘጋለሁ ብለው ስራ አስጀምረው ነበር፤ አልተሳካላቸውም። የወቅቱ የምድራችን ልዕለ ኃያል ሀገር አሜሪካ መሪ ዶናልድ ትራምፕ ደግሞ በሀገራቸው እጅግ አስከፊ የሚባለውንና ከዓለማችን አስፈሪና አስከፊ እስር ቤቶች መካከል በቀዳሚነት የሚጠቀሰውን ደግሞ የእስረኞች ሰቆቃ እየተባለ አስፈሪነቱ በዓለም የሚነገርለትን የአልካትራዝ እስር ቤት ከ60 ዓመታት በኋላ ዳግም እከፍታለሁ ብለው፣ ይሄውና ዛሬ ያ የምድር ሲኦል የሚባለው ስፍራ ያ አንዳች የብርሃን ብልጭታ በማይታይባቸው እጅግ አሰቃቂ ጨለማ ክፍሎች የተሞላ እንደሆነ የሚነገርለት ወህኒ ሊከፈት ፕሬዝዳንቱ ትዕዛዝ አስተላልፈዋል።

የዛሬው ቆይታችን ይህንኑ ጉዳይ ይዳስሳል። ብዙዎች የምድራችን የሰቆቃ መልክ ይሉታል፣ ጥቂት የማይባሉትም የእስር ቤቶች ሁሉ ቁንጮ ሲሉ ይጠሩታል። ታሪኩን እነሆ። የቀድሞ ወታደራዊ ቤዝ የነበረውን ደሴት ላይ እጅግ ጥልቅ የሆነ ምድር ቤት የደሴቲቱን አለት በመቆፈር ተሰራ። ይህ ምድር ቤቱን የመሥራት ሂደት ቀድሞ የነበረውን ህንፃ አፈራርሶታል። በዚህ ፋንታ ሦስት በብረትና በኮንክሪት የተገነቡ ማቆያዎች ከአለቱ ጉድጋድ ስር ተገንብተዋል። ወደ 600 የሚጠጉ የብረት መጋዝ ፍርግርጎች ከውጭው አጥር ጋር በሚገናኙ መስመሮች በጥንቃቄ ተሰርተዋል። እያንዳ አንዳንዱ መጋዝ መሰል በርና አጥር በቀላሉ በማይሰበር ብረት የተዘጉ ናቸው። ቁልፍ የላቸውም፣ ነገር ግን በሪሞት መቆጣጠሪያ ብቻ የሚከፈቱ ናቸው። ሲኦል መገኛው ምድር ነው ቢባል አንዳንዶች አልካትራዝ በእርግጥም ትክክለኛው ቦታ ነው ይሉታል። በምድር ላይ የሚገኙ አስፈሪ ስፍራዎች ሁሉ ተደምረው እርሱን አያህሉትም የሚሉም ብዙዎች ናቸው። ዓለማችን በተፈጥሮ ስሪታቸውና ባህሪያቸው ምክንያት በአስፈሪነታቸውና ለሰው ልጅ ምቹ ባለመሆናቸው ከምታውቃቸው ደግሞ ምንም የሰው ልጅ ድርሽ ከማይልባቸው ስፍራዎች የሚተካከል አስፈሪነት ያለው ነው። ምዕራባዊ አሜሪካን ተንተርሶ ከተንጣለለው የፓስፊክ ውቅያኖስ በካሊፎርኒያም የአሜሪካ ግዛት ከሳን ፍራንሲስኮ ባሕረ ሰላጤ ሁለት ያህል ኪሎ ሜትሮችን ብቻ ርቆ መገኛው ነው። ከወታደራዊ ምሽግነት እስከ አስፈሪ እስር ቤትነት ድረስ ታሪኩ ሁሉ ከቅጣትና እርማት ጋር የተያያዘው ይህ ስፍራ ዘጠኝ ሄክታር ብቻ በምትለካ ትንሽዬ ደሴት ውስጥ ከከተማም ብዙ ሳይርቅ ይገኛል። No one knows for sure what this island was used for hundreds of years ago. It soon built a fort on Alcatraz to guard the port of San Francisco. በደሴቲቱ ላይ በ19ኛው ክፍለ ዘመን የተሰራው ይህ እስር ቤት በፓስፊክ ውቅያኖስ የሚጓዙ መርከበኞችን አቅጣጫ ለመጠቆም አናቱ ላይ መብራት በተሰቀለበት ረጅም ታወርም ይታወቃል። ይህ ህንፃ እንደ ባህር መከላከያ ወይም የባህር ኃይል የጦር ሰፈርም ያገለግል ነበር። አልካትራዝ የበለጠ ዝነኛ የሆነው ግን በአሜሪካ አደገኛ የሚባሉ ወንጀለኞች መታሰሪያ ከሆነበት ጊዜ አንስቶ ነው። እንደ ኤሮፓያን አቆጣጠር ከ1934 እስከ 1963 ዘሮክ በሚል ስያሜ የሚታወቀው አልካትራዝ በሌሎች ማረሚያ ቤቶች ቢታሰሩ አስቸጋሪ ይሆናሉ የተባሉ አደገኛ ወንጀለኞች ማቆያ ሆኗል የተለያዩ ዘጋቢ ፊልሞችና ዘገባዎች እንደሚያመላክቱት ከሆነ ከዚህ እስር ቤት ለማምለጥ ሞክሮ የተሳካለት ወይም በሕይወት የተረፈና ከዚህ አስፈሪ ስፍራ ያመለጠ አንድም ታራሚ የለም አልካትራዝ በቴክኖሎጂ በተራቀቀ የኮንክሪት ሙሌት የተሰራ ጥንቅቅ ያለ እስር ቤት ነው። በፓስፊክ ውቅያኖስ በሳን ፍራንሲስኮ የባህር ወሽመጥ የተከበበ በመሆኑ አጥር እንኳን አያስፈልገውም። ጣፋንታቸው በእስር ቤት ፍርግርግ የተወሰነ ታራሚዎች ቀን ጎድሎባቸው፣ እድል ፊቷን አዙራባቸው ባንዲት ቅጽበትና መጥፎ የሕይወት አጋጣሚ ወደ ወህኒ የተወረወሩ ፍርደኞች ወንጀለኛነትን ወደውትና አስበውበት በሰዎች ላይ አንዳች ጉዳት ለማድረስ ልባቸው ያዘዛቸውንና ስሜታቸው የገፋፋቸውን ያለማንም ከልካይ የሚፈጽሙ ወንበዴዎችና በፍጹም ጭካኔ ጉዳት የሚያደርሱና ከወንጀለኛነታቸው ባሻገር ለመታረም ያላቸው አስቸጋሪ ባህሪ ዘብጥያ እንዲወርዱ የተደረጉና እጅና እግራቸው በፖሊስ ካተናዎች ተጠፍንገው የታሰሩ ወንጀለኞች ማረፊያ ሆኖ ለዘመናት አገልግሏል። እርሱ ከኤልሳልቫዶሩ ሲውዳድ ባሬስ ወህኒ ቤት በብዙ የሚያስከነዳ የአስፈሪነት ታሪክ ያለው፣ ከኩባው ጓንታናሞ እስር ቤትም የሚበልጥ፣ ከሩሲያውም ቡትሪካ ፈጽሞ የማይወዳደር፣ ከታይላንዱ ባንክ ዋንግ ማዕከላዊ እስር ቤት፣ ከአሜሪካውም ኤዲክስ ፍሎረንስ ወህኒ ከአርጀንቲናው ሜንዶዛና ከሌሎች ዓለማችን አስፈሪና አስቸጋሪ ማረሚያ ቤቶች ሁሉ እጅግ አስፈሪው ነው ይባላል። ከዚህ አስፈሪ ማረሚያ ቤት ለማምለጥ መሞከር ማለት በእስር ቤት ፍርግርግ ውስጥ የማይመሹ ቀኖችንና የማይነጉ ሌሊቶችን ከማሳለፍ መሞት ይሻላል ብሎ ሞትን እንደ መምረጥ ይቆጠራል እስኪባል ድረስ ማምለጥ የሚታሰብ የሚሞከርም አይደለም። በ1962 እንደ ኢውሮፓያን አቆጣጠር ሶስት ታራሚዎች ለማምለጥ ሞክረው እምጥ ግቡ ስምጥ እስካሁን ድረስ አልታወቀም። የነዚህ ሶስት ታራሚዎች ደብዛ መጥፋት ምናልባትም እውነተኛ ማሳያ ሊሆን ይችላል። ለበርካታ ዓመታት በሀገር አሜሪካ የከባድ ወንጀለኞች እስር ቤት ሆኖ የቆየውና ባለፈው ስድስት አስርተ ዓመታት ግን ለአገልግሎት ዝግ ሆኖ የነበረው አልካትራዝ አሁን ላይ በወቅቱ የአሜሪካ ፕሬዝደንት ዶናልድ ትራምፕ ትዕዛዝ ዳግም እንዲከፈትና በአሜሪካ ከባባድ ወንጀሎችን የሚፈጽሙና እጅግ አስቸጋሪ የሚባሉ ወንጀለኞች ማረሚያ እንዲሆን ወደ ቀደመ ተግባሩም እንዲመለስ ስለመደረጉ እየተነገረ ነው። እንደ አውሮፓውያን አቆጣጠር በ1850 ለመጀመሪያ ጊዜ ሲገነባ ወታደራዊ እስር ቤት የነበረ ሲሆን በትንሽዬ ደሴት ላይ ከፍ ብሎ ባለው አቀማመጡ ወንጀለኞች እንዳያመልጡ ያግዳል ተብሎ ነበር የታሰበው። በ1912 ባለ ረጅም የሲሚንቶ ግንብ የተባለው አጥር በዙሪያው ታጥሯል። የእስር ቤቶች ቁንጮ በሚል ስያሜም ይታወቃል። በሌሎች የአሜሪካ ማረሚያ ቤቶች ለመቆየት አስቸጋሪ ወይም አመጸኛ የሆኑ ታራሚዎች ወደ አልካትራዝ ይወሰዳሉ። ሦስት እስረኞች በአንድ ጥበቃ ቁጥጥር ስር ይሆናሉ። የመጀመሪያው የእስር ቤቱ ኃላፊ ጄምስ ጆንሰን ስለ ሁኔታው ሲናገር እስር ቤቱ ታራሚዎች ባህሪያቸውን አስተካክለው ከማኅበረሰቡ የሚቀላቀሉበት ሳይሆን በጥብቅ ድንጋጌዎች እየተሞላ ነው ይላል። እስረኞችን ለየብቻቸው በማሰር እርስ በርስ እንዳይገናኙ ማድረግ ደግሞ ከጥብቅ የቁጥጥር መንገዶቹ መካከል አንዱ ነው ይባላል። እስረኞች ከሳምንቱ መጨረሻ ቀናት ውጪ እርስ በርስ እንዲያወሩ አይፈቀድላቸውም ነበር። ይህንን ሕግ የሚጥሱ ታራሚዎች ከምድር በታች ወደተገነባ ለይቶ ማቆያ ይወሰዱና ለሳምንታት ይቆያሉ። ሁሉም ነገር ሞትን የሚያስመኝ አንዳች የተስፋ ጭላንጭልም የማይታይበት ሆኖም ይነሳል። የፌዴራል ማረሚያ ቤቶች መረጃ እንደሚጠቁመው በአልካትራዝ የሚታሰሩ ሰዎች ቁጥር ከማረሚያ ቤቱ አቅም በታች ነው። በአማካኝ ከ260 እስከ 275 ታራሚዎች ብቻ ይታሰሩበታል። ይህም ከአጠቃላይ የፌዴራል መንግሥት እስረኞች አንድ በመቶ ገደማ ብቻ መሆኑ ነው። በ1930ዎቹ አሜሪካ በተቀናጀ የወንጀል ማዕበል ትናጥ ጀመር። ኤፍቢአይ እነዚህን ወንጀለኞች ለመያዝ በርካታ ዓመታትን አሳልፏል። እናም የአሜሪካ መንግስት እነዚህ የወንጀለኛ ቡድኖች የሚጠረንፉለት ግዙፍ እስር ቤት ለመገንባት አቀደ። በእርግጥም ትክክለኛውን ስፍራ አገኘ። በሳን ፍራንሲስኮ ባህረ ሰላጤ አማካኝ ስፍራ የሚገኝና አልካትራዝ ተብሎ የሚጠራ ቦታ። በዚህ እስር ቤት ውስጥ ዝነኛ የሚባለው ወንጀለኞች ታስረው የእስር ጊዜያቸውን ገፍተውበታል። በቺካጎ የወንጀል ቡድን መሪ ከሚባለው አልፎንስ ኤልቻፖ የአልካትራዝ ወፍ ተመልካች የሚል ቅጽል እስከ ተሰጠው ሮበርት ስታውድና አልቮን ካርፖይስ ድረስ ከአገር አሜሪካ ተሻግረው ወንጀለኛነታቸው ባለም የታወቀ ወንጀለኞች በዚህ ወህኒ ሲማቅቁ ኖረዋል። በ1930ዎቹ ኤፍቢአይ ክትትል ከሚያደርግባቸው ወንጀለኞች ግንባር ቀደም የነበረውና ለ25 ዓመታት በአልካትራዝ በመታሰር ለረጅም ጊዜ በማረሚያ ቤቱ የቆየ ወንጀለኛ ሆኖ የተመዘገበው አልቮን ካርፖይዝን ጨምሮ በ1950ዎቹ በዋሽንግተን ካፒቶል ላይ ጥቃት በማድረስ የታሰሩት ጋንግስተር ጆርጅ ወይም ማሽንጋን ኪሊ ባርነስ እና ራፋኤል ካንሴል ሚራንዳም ታዋቂ የአልካትራዝ እስረኞች ናቸው። እስረኞች በለስቀንቷቸው ከጠባቂዎች ሩምታ ተኩስና ከኤሌክትሪክ አጥሩ ቢያመልጡ እንኳን የፓስፊክ ውቅያኖስ ሲሳይ ይሆናሉ እንጂ በሕይወት መትረፍ ዘበት ነው። እንዲያም ሆኖ ግን ታራሚዎች ማምለጣቸው ወይም የማምለጥ ሙከራ ማድረጋቸው አልቀረም። በሦስት ዐሥርተ ዓመታት ውስጥ 36 እስረኞች 14 ጊዜ የማምለጥ ሙከራ አድርገዋል። 23ቱ ተይዘው የታሰሩ ሲሆን ስድስቱ ተገድለዋል። ሁለቱ ደግሞ ውቅያኖስ ውስጥ ሰጥመው ሞተዋል። አምስት እስረኞች ግን የት እንደደረሱ እስካሁንም ድረስ አይታወቅም። አምልጠው ሊሆን ይችላል ተብሎ ቢገመትም እንኳን የአሜሪካ መንግስት ጠፍተዋል ብሎ ነው የሚያምነው። እስር ቤቱ በተከፈተ በሁለተኛው ዓመት በአውሮፓውያኑ የዘመን ቀመር 1936 ነበር የመጀመሪያው የማምለጥ ሙከራ የተፈጸመው። ጆ ባውርስ የተባለ ታራሚ በአጥር ላይ ዘሎ ሊያመልጥ ሲል በጠባቂዎች ተተኩሶበታል። በ1945 ደግሞ ጆን ጌሊስ የተባለ ታራሚ የወታደር ልብስ ሰርቆ ሐሰተኛ ሰነድ አዘጋጅቶ የወታደር መርከብ ተሳፈረ። ከደሴቲቱ ከወጣ በኋላ ልብሱ ከሌሎች ወታደሮች የተለየ መሆኑን ያስተዋሉ አዛዦች ደረሱበት። ይህም ያልተሳካ ሙከራ ነበር። አልካትራዝ ሌላ ታሪክም አለው። ባትሎቭ አልካትራዝ በመባል የሚታወቀውና እንደ ኢሮፓያን አቆጣጠር በ1946 የተደረገው የማምለጥ ሙከራ በታሪክ ይጠቀሳል። ስድስት እስረኞች መሳሪያ ሰርቀው ሁለት ጠባቂዎችን ሲገድሉ 18 አቁስለዋል። እንዲያም ቢሆን ግን ማምለጥ ሳይችሉ ቀርተዋል። በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላረንስ አንጊልና ጆን አንጊል የተባሉ ታራሚዎች አመልጠዋል። ልብሳቸው በአቅራቢያው ባለ የእንጅል ደሴት ላይ ስለተገኘ ምናልባት ሰጥመው ይሆናል ተብሎ ይታመናል። እነዚህ ሰዎች እስካሁንም ድረስ የደረሱበት እንዳልታወቀ ነው የሚነገረው። ስ ጁን 12፣ 1962 ማለዳ ላይ ነው። በአልካትራዝ ደሴት በሳንፍራንሲስኮ ፍራንሲስኮ የባህር ወሽመጥ ሦስት እስረኞች ተገኙ። ፍራንክ ሞሪስ፣ ጆን አንግሊንና ወንድሙ ክላረንስ። አንድ ቀን ሰባት ሰዓት ላይ የደውል ጥሪ ተጠራ። እነርሱ ግን ምላሽ አልሰጡም። ስለዚህ ጠባቂው ሦስቱም ወደሚገኙበት ክፍል ለማየት ሄደ። ሦስቱም አልጋ ላይ ተኝተው አያቸው። እናም ወደ ፍራንክ ሄደና ጭንቅላቱን በዱላው ሲነካው፣ ጆን ስኮትና ዳርል ፓርከር የተባሉ ታራሚዎች በጓሮ በኩል ሾልከው ቢያመልጡም ደሴቱ ላይ ተይዘዋል። ሌላ ያልተሳካ የማምለጥ ሙከራ አልካትራዝ በሆሊውድ ፊልሞች ገናና ምስል አግኝቷል። ቢሆንም ግን በፊልሞች ላይ የሚታዩ የአልካትራዝ ምስሎች ሁሌም ልክ ናቸው ማለት አይደለም። አልካትራዝ በፊልምና በመጽሐፍ እንደሚሳለው አስከፊ ቦታ አይደለም የሚሉም አሉ። ታራሚዎች ለብቻቸው መታሰራቸው ከሌሎች ማረሚያ ቤቶች በተሻለ አልካትራዝን እንዲመርጡ አድርጓቸዋል ሲሉ የማረሚያ ቤቶች ቃል አቀባይ ይናገራሉ። በ1979 ክሊንቲ ስቱድ የተወነበት ኢስኬፕ ፍሮም አልካትራዝ ፊልም በ1962 ፍራንክ ሞሪስ እንዲሁም ወንድማማቾቹ ክላረንስ አንጊልንና ጆን አንጊልን የተባሉ ታራሚዎች እንዴት እንዳመለጡ ያሳያል። ፊልሙ ታራሚዎቹ ሲያመልጡ ቢያሳይም ግን በእርግጠኝነት አምልጠው ስለመሆኑ መረጃ የለውም። አልካትራዝ ዘ ሮክ ኖ ዋን ሀዝ ኤቨር እስኬፕድ ፍሮም ዚስ ፕሪዝን ዚስ ኢዝ ፍራንክ ሞሪስ አርምድ ሮበሪ ብርግለሪ ግራንድ ላርሰኒ

መርደሪን ዘ ፈርስት የተባለው ፊልም ደግሞ ታራሚው ሄንሪ ቶዶሪ በአነስተኛ ወንጀል ታስሮ ሌላ ታራሚ ከሞተ በኋላ ክሶች ሲደራረቡበት ያሳያል። በ1996 ኒኮላስ ኬጅ የተወነበት ዘሮክ ተከታታይ የቴሌቪዥን ድራማም ተጠቃሽ ነው። ምስ ታምፕል። ለመሆኑ ይህ አስፈሪና አስቸጋሪ ወህኒ ቤት ለምን ተዘጋ ቢባል ግን ከእስር ቤቱ ለማምለጥ ከሚደረጉ ሙከራዎች ባሻገር አልካትራዝን ለማስተዳደር የሚያስፈልገው ከፍተኛ ውጪ በ1963 እንዲዘጋ ምክንያት ሆኗል የሚለው ትክክለኛ ምላሽ ነው። አሁን የአሜሪካ የፍትህ ሚኒስቴር አልካትራዝን ለማደስ አምስት ሚሊዮን ዶላር እንደሚያስፈልግ አስታውቋል። ከሌሎች ማረሚያ ቤቶች በተለየ ሁኔታ ለአንድ ታራሚ በቀን አስር ዶላር በማውጣት ነበር አልካትራዝ የሚተዳደረው። ማረሚያ ቤቱ ከተዘጋ በኋላ ኦልድ ትራይብስ የተባለው ቀደምት ማኅበረሰብ አካባቢውን ወስዶ ትምህርት ቤትና የባህል ማዕከል ለመገንባት ሞክሯል። እነዚህ የማኅበረሰብ ክፍሎች በአስራ ዘጠነኛው መቶ ክፍለ ዘመን አካባቢው የማኅበረሰቡ እንደነበርና በአሜሪካ መንግስት እንደተነጠቁ ይገልጻሉ። ሆኖም አስፈላጊውን ቁሳቁስ ወደ ደሴቲቱ ለማጓጓዝ እንዲሁም ግንባታውን ለማጠናቀቅ የሚጠይቀው ወጪ ከፍተኛ በመሆኑ ይህኛውም ስኬታማ አልሆነም። አሁን በሳን ፍራንሲስኮ በቱሪስቶች በብዛት ከሚጎበኙ ቦታዎች አንዱ አልካትራዝ ነው። በአመት እስከ 1.3 ሚሊዮን ቱሪስቶች ይጎበኙታል። በመቶዎች የሚቆጠሩ አትሌቶች የዋና ሳይክል መንዳትና ሩጫ ውድድር መነሻ ነጥብ አድርገውም ይጠቀሙበታል። ዶናልድ ትራምፕ ግን ወደ ቀደመ ስራው ወደዚያ አስፈሪ ማንነቱና የወንጀለኞች ማጎሪያነቱ ይመለስ የሚል ቀጭን ትዕዛዝ አስተላልፈዋል።